ይህ ክላክስ የምን መኪና ክላክስ ነው? ሚትስቡሺ አትራጅ፣ ማዝዳ RX7፣ ቶዮታ ኮሮላ መልሳችሁን በጆርናሊስት ቦሳ የዩቲዩብ ቻናል ላይ መጻፍ ትችላላችሁ። ጤና ያስጥልን። ይህ ጂ አውቶሞቲቭ ነው። እውነት ነው፣ ይህ ጂ አውቶሞቲቭ ነው። ጥያቄው ዛሬ ክላክስ አድርገናል። እንዴት ነው? እቺ ክላክስ ካልታወቀች ዛሬ በቃ ጉድ ነው። ከተሞስ ብዙ ቦታ ትሰማለች። አረለ እቺ የትኛው መኪና እንደሆነ ገምታ ለአንተ ራስህ እንዳትስተውና በኋላ ችግር ችግር በጭንቅላት ላይ ይመጣልህ ነው። አንዴ ነች ገመው ትንሽ አጠረ ድገት ስለገባ ደግሞ ስለሚያጋባ፣ አንድ እናንተም ገምቱ አድማጮቻችንም ይገምቱ። የሚመልሱት ደግሞ በጆርናሊስት ጎሳ የዩቲዩብ ቻናል ላይ ነው። ስለዚህ ዩቲዩብ ቻናሉ ላይ ሄደው ብቻ አንዱ ቪዲዮ ኮመንት ላይ ብቻ መጻፍ ነው። የመኪና ቻናል ነው፣ በዛውም ሰብስክራይብ ያድርጉት። አዶኒያስ ካር ሪቪው ማለት ሰብስክራይብ አድርጉት እንላለን። ናታን ወንድም ቲክቶክ ላይ፣ አዎ ቲክቶክ ላይ ናታን ወንድም ይባላል። እሱንም አድርጉ። ዞሮ ዞሮ ጥያቄውን ሰምተን እንመለሳለን። ይህ ክላክስ የምን መኪና ክላክስ ነው ሚትሱቡሺ አትራጅ ማዝዳ አርኤክስ 7 ቶዮታ ኮሮላ መልሳችሁን በጆርናሊስት ጎሳዬ ዩቲዩብ ቻናል ላይ መጻፍ ትችላላችሁ ዛሬም እንግዲህ ስለ መኪና ልናወጋችሁ ልናወራ በሳምንት ውስጥ ምን አዲስ ነገር አለ ልንላችሁ እንዲሁም ደግሞ ሳምንት እንዴት ነው የጀመርነው ነበር አው በደንብ ሰው እየተከታተለው የነበረው በቻርጀር ጉዳይ ላይ እሱንም በስፋት ዛሬ እናያለን። በያዝነው ወራ በዚህ ሳምንት ላይ እንግዲህ እንዳያችሁት ከሆነ ኤሌክትሪክ መኪኖች ላይ በጣም የዋጋ ልዩነት እየታየ ነው። ከባለፉት ሳምንት አንጻር ልክ ነው። በተለይ ከፍ እያለ ነው አለ ዋጋቸው። ይሄኛው ቪዲዮ የቆየ ስለሆነ ይሄ አሁን ሰው እንዲሄደው ቀነሰ እስከ አንድ ሚሊዮን ሲል ግራ እንዳይገቡ ጭራሽ ጨምረዋል። በዚህ ሰዓት በጣም በጣም ያለፉ ሳምንት የነበረውና አሁን ያለውን እያያችሁት ነው። ኢስታር ከነበረበት ራሱ የዛሬ ሳምንት 2 ሚሊዮን 300 ሺህ ብር አካባቢ ሲጠራ የነበረ አሁን 2 ሚሊዮን 400 ሺህ ብር የጠራ ነው እንግዲህ የሚገርም ነው። በዚህ ላይ ምን አለ 5 ፐርሰንት ጭማሪ ታይቶባቸዋል። እንግዲህ ቀልድ አይደለም። አሁን ማርኬቱ ላይ አክሴፕታንስ እንዳገኙ በጣም ግልጽ ማሳያ ነው። የማርኬት ትሬንድ የምንለው አብዛኛው ሰው ሊፈልጋቸው ማይችላቸው ብለን የምናስባቸው ነገሮች ተፈላጊ ሆነው እንዲገኙ ሊያደርግ ይችላል። ያው ያንን ያደረገውን ነገር ያለፈው ሳምንት አውርተበታል። የነዳጅ መወደዱም ጨምሮ ኤሌክትሪክ መኪና ተገፍቶ ወደ ህብረተሰቡ እንዲገባ በግዴታ እንዲገባ ሆኗልና አሁን ከዛ ጋርም ተያይዞ የኤሌክትሪክ መኪኖች ከጥቂት ሳምንት በፊት የነበራቸው ዋጋና ዛሬ ላይ ያላቸው ዋጋ ማይገናኝ በመሆኑ አብዛኞቹ ሰዎች በተቻላቸው መጠን ቶሎ ያንን ነገር ለመያዝ የሚያደርጉት ጥረት ዲማንድ እንዲፈጠርና ሰፕላይ ጥረት እንዲኖር ያ ደግሞ ዋጋው በደንብ እንዲጨምር እያደረገው ነው። ይሄ ነገር እኔ እንደ ሳይድ ኢፌክት ነው ብዬ አስባለሁ። በነገራችን ላይ መጨመሩ ምናልባት ለገዢዎቹ ለሻጮቹም ጥሩ ነገር ሊመስል ይችላል። አሪፍ ነው። ሲቀንስ ግን አስበውኋል? አንተ መጀመሪያ የገዛኸው መኪና እንግዲህ 2 ሚሊዮን 200 ሺህ ብር መኪናውን ገዝተኸው ከሳምንት በኋላ 200 ሺህ ብር ቢቀንስና አንተ ያንን መኪና መሸጥ ብትፈልግ ስንት ልሸጠው ነው? ያው የኛ ሀገር ላይ ብዙ ጊዜ እንደዚህ አይነት ነገሮች ከዚህ በፊት ሲያጋጥሙ ነበር። በተለይ ኤሌክትሪክ ላይ የተጋነነ ነው። ነዳጆች ላይ እንደዚህ አይነት ነገር ብዙም አይስተዋል። ማለት ይሄ በጣም ለመጀመሪያ ጊዜ እኔ እንደውም አንዳንድ ሰዎች ላይ ማስተዋል የጀመርኩት ምንድነው በፊት ነዳጅ መኪና ገዝተው አትርፈው የመሸጥ ነገር ነበር። ምክንያቱም ከሶስት ሳምንት ወይ ከአንድ ወር በፊት ገዝተው 50 ሺህ ብር፣ 100 ሺህ ብር ማትረፎ መሸጥ የተለመደ ነገር ነበር። ምክንያቱም በዛች ጊዜ ውስጥ እስከ 200 ሺህ ብር የሚያክል የዋጋ ጭማሪ ይታይ ነበር በነዳጅ መኪና። አሁን ያ ነገር በኤሌክትሪክ ሲመጣ ምን ሆነ? ኤሌክትሪክ መኪናን እንደ ስቶክ ማርኬት የሚይዙ ሰዎች መታየት ጀመሩ። የነዳጅ መኪና ላይ ነበረው ማለት ነው። ስለዚህ አሁን ሌተስት መኪናውን 225ቱን ከምትገዛ ትንሽ ቀደም ብላ 225 የገዛ ከሆንክ መቶ ሺህ እና መቶ ሀምሳ ሺህ ጨምሮ መሸጥ የተለመደ ነገር እየሆነ መጣና ሰው ያንን ለምዶ አሁን ወደ ኤሌክትሪክ ሲመጣ አስቸጋሪ አልሆንበትም ትላል። አስቸጋሪ ነው የሚሆነው፣ ምክንያቱም ያው ኤሌክትሪክ መኪና እንደምታውቀው ኤሌክትሪክ ባትሪው ዲግሬድ የሚያደርግ ነገር ነው። የነዳጅ መኪና ላይ በንጽሕና እስከያዝከው ድረስ ዲግሬድ የሚያደርጉት ነገሮች በጣም አነስተኛ ናቸው። ስለዚህ ያለብህ እንደ አሴትን ልትይዘው የምትችልበት መጠን ይቀንሳል፣ በኤሌክትሪክ መኪና ሲሆን። ነዳጅ መኪናን እንደ አሴት ልትይዘው ትችላለህ። ምክንያቱም ቀደም ብለን የገዛናቸው መኪኖች እስከ 1 ሚሊዮን ብር ከዛም በላይ ትርፍ ይዘው ሲሸጡ እያየን ነው። በኤሌክትሪክ መኪና ኬዝ ሲሆን ግን ያንን ልታረገው አትችልም። ዝም ብለ ተቆመን ኮባ ባትሪ ዲግሪ ይደረጋል። በጣም አሪፍ። ዞሮ ዞሮ እኔ ከዚህ ከዋጋ አንጻር ምናልባትም የምንጠቅሳቸው መኪኖች አሉ። እነ አይዲ ሲክስ ምናምን ብዙ የዋጋ ቅነሳ ብዙ የተወሰነ ትንሽም ብትሆን ሰው ጭማሪ አድርጎ የመሸጥ ዕድል አግኝተዋል ብዬ አስባለሁ። እነዚህ መኪኖች ላይ አስተውለዋል። ይህ እነዚህ ነገሮች ከዚህ በተጨማሪ ደግሞ የቢዋይዲ ተሽከርካሪዎችን አስተውላቸኋቸዋል። በተለይ ቢዋይዲ ሴጉድ ሲገባ የነበረው ፕራይስ አሁን እንዲሁም እንደዚህ ዋጋ መቀነስ ላይ በምናወራበት ጊዜ የምታስታውሱ ከሆነ መጀመሪያ አካባቢ ቢዋይዲ ሴጉል እንደገባ 2 ሚሊዮን 7700 ሺህ ብር የመጠራት ነገር ነበረ 2023 24 ዓመት አካባቢ። በኋላ ላይ ግን በብዛት በሚገባበት ጊዜ እስከ ሁለት ነጥብ አንድ ወርደው ነበረ። ይሄ እንግዲህ ብሱ አስደንግጦት ነበር በሰዓቱ። በጣም እንደምትመለከቱ ደግሞ አሁን እንግዲህ የዛሬ ሳምንት የስንሰራ ሁለት ሚሊዮን ብር ሁለት ሚሊዮን ብር ሲባሉ የነበሩት በዚ ሳምንት ላይ እስከ ሶስት ሚሊዮን ብር የተጠሩ ናቸው። በተለይ ቢዋይዲ ሴጉል አራት መቶ አምስቱ በጣም በጣም ተፈላጊ። ይሄ እንግዲህ ተፈላጊነታቸው ነው የሚያሳየ መኪኖቹ ካላቸው ካምፓኒውም የስፔር ፓርት ነገሮችንም አመጣለው ማለቱ መኪኖቹ በገበያ ውስጥ ተፈላጊነታቸው እየጨመረ መምጣቱ ለዚህ ለዚህ ዳርጎታል ማለት እንችላለን። በተለይ የቻይና መኪኖች ላይ ብዙ ሰዎች በጣም ብዙ ነገር እያነሱ ነው የሚገኙት። አብዛኞቹ የቻይና መኪኖች ከሌሎቹ ኦሪጂናል ከሚባሉት መኪኖች ጋር በጣም እየተወዳደሩ ይገኛሉ። በዚህ ሳምንት እኔ እናንተ የሰራ ነው ቪዲዮ ነበረ። አዎ ቴዮታ ቢዚድ ስሪክስ የሚባለው ተሽከርካሪ እንግዲህ አሁን በጣም አነጋጋሪ የሚባል ተሽከርካሪ ሆኗል። በጣም በቴዮታና በጂኢሲ የሚባለው በቻይናው መኪና አምራች ካምፓኒ እየተመረተ የሚገኘው አሁን በቀናቱ በሰዓታት ውስጥ ከአስር ሺህ በላይ ኦርደር ያገኘ ተሽከርካሪ ነው። እንግዲህ በአንድ ሰዓት ውስጥ ነው የሚገርመው ነገር፣ በአንድ ሰዓት ውስጥ አስር ሺህ መኪኖቹን ኦርደር አድርጓል። በዛ ላይ መኪናው ከሌሎቹ መኪኖች ዋጋው በጣም የሚቀንስ መሆኑ ደግሞ በጣም ብዙዎችን ኢንተረስት የጨመረ ይመስለኛል። ያው ያ ብቻ ሳይሆን፣ ያው ዋጋው እንዲቀንስ ያደረገውም ነገር ዲዛይኑን ቶዮታ ዲዛይን ያደረገዋል። መኪናው ማምረት ጂ ኤ ሲ አለ ከቢዋይዲ ነው ሰዎች ስለዚህ የቶዮታ ጥሩ ነገራቸው ሁሉ ነገር እኛ እና ምርት የሚለው አይደሉም። ጥሩ ነገር ሲገኝ ከቢዋይዲ የተሻለ ባትሪ በቅናሽ ዋጋ ገኛልሰርገው አብጥተውታል። ያ ደግሞ ሊቲየም አይረን ፎስፌት ስለሆነ ላይት ዌት ነው። ላይት ዌት ከመሆኑ አንጻር ብቻ ሳይሆን ሊቲየም አየንን ባትሪን ከመስራት ሊቲየም አይረን ፎስፌት መስራት ረከስ ያለ ፕሮዳክሽን ኮስት አለው፣ ሀይ ሴፍቲ አለው ከዛ በተጨማሪ የኦክሲዴሽን ሬቱ በጣም ዝቅ ያለ ነው፣ ሊቲየም አይረን ፎስፌት ስለዚህ ዲግሬድ የሚያደርግበት ከሊቲየም አይኑ ዲግሬድ የሚያደርግበት ጊዜ በጣም ዝቅ ያላል። ያ ደግሞ ማርኬት ላይ በደንብ ተቀባይነትም እንዲያገኝ አድርገዋል። ሊቲየም አይኑን ከማምረት ደግሞ የፕሮዳክሽን ኮስትም ሊቲየም አይረን ፎስፌቱን ማምረት በጣም የወረደ ዋጋ ስላለው ያው ትልቁን ኮስት የሚይዘው ኤሌክትሪክ መኪና ላይ ባትሪው ስለሆነ በትልቁ የዋጋ እንዲወርድ የሆነበት ምክንያት ያ ነው። በጣም አሪፍ ዞሮ ዞሮ ግን በጣም እኔ ደግሞ ከተመቸኝ ነገር የዚህ መኪና በሰባት ትሪም ሌብሎች ነው የመጣው ለሁሉም ህብረተሰብ የሚሆን ማለት ነው። በቃ ይሄ ማለት በተለያየ ዋጋ ትገዛዋለህ። ከፈለክ ትሪም ሌብሉን ከፍ ያለውን ገዝተ ጥሩ ፊውቸር ያለውን ትገዛለህ። ካልፈለክ ደግሞ ታች ያለው መግዛት ይችላል። ያው መኪናው ባለ አምስት ወንበር ተሽከርካሪ ነው። ፖሊ ታይፑንም እንዳየ ነው ተለቅ ያለ ተሽከርካሪ ነው። ነገር ግን ዋጋው ደግሞ እኛ ሀገር ውስጥ ከምናገኛቸው ክሮስኦቨር ኤሲቪ ከምንላቸው ተሽከርካሪዎች ጋር ተመሳሳይ ዋጋ ከዛ ተቀራራቢ የሆነ ነው። ሳይዙ ግን ወደ ሜድ ሳይዝ ኤሲቪ የሚጠጋ ነው የመሆኑ በተለያየ ትሪም ሌቪል መቅረቡ ደግሞ የሁሉም ህብረተሰብ የሚፈልገውን እንዲያገኝ ያስችላል ብዬ ያስባለሁ። አዎ በተለይ እቺ ትሪም ሌቪል የምትለውን ሀሳብ የዛሬ ሶስት ሳምንት አካባቢ ዲስ በጣም ጥሩ አርገን ዲስከስ አርገንበታል። እሺ፣ ስለዚህ የተከበራችሁ አድማጮቻችን፣ ስለ መኪና እያወራን ነው የምንገኘው። ጥያቄ እንጠይቃለን ብለናል፣ ሬዲ ሁኑ።